ዳዊት የዋህ፣ ቀና፣ ደግ፣ ታዛዥ ምናልባት ለጽድቅም ሆነ ለኃጢአት፣ ለርኩሰትም ሆነ ለቅድስና፣ ለትልቅ ክብርም ሆነ ለመጨረሻው ውርደት የበቃ እግዚአብሔር እንደ ልቤ ያለ ሰው አገኘው ብሎ ያመሰገነው በቅንነቱ፣ በየዋህነቱ እግዚአብሔር ያመሰገነው ወረከብኩ ብእሴ የሜመነ ዘከመ ልቤ፣ እንደ ልቤ ያለ ሰው ምርጥ ሰው አገኘው ብሎ እግዚአብሔር የመሰከረለት ከታች ሁለት ሶስት በጎችን በብትር ይጠብቅ የነበረ ሜዳ ለሜዳ ከበጎች ጋራ ሳር ሲያግጥ፣ ውሃ ሲያጠጣ፣ በጎቹን ከተኩላ ከቀበሮ ሲጠብቅ ይውል የነበረ በከፍተኛው ደረጃ ደግሞ በበጎቹ ፋንታ ሕዝብ እስራኤልን በበትሩ ፋንታ በትረመንግስት በሜዳው ፋንታ ቤተ መንግስት ገብቶ ትልቁን የሥልጣን ደረጃም የመጨረሻውን የድህነት ጥግ የሚያየ ከላይ እስከ ታች ለክብርም ሆነ ለውርደት፣ ለከፍታም ሆነ ለዝቅታ ባይዳ ያልነበረ ወርቆ ስለመነሳት፣ ረግሶ ስለመቀደስ፣ ጠፍቶ ስለመገኘት፣ ከብሮ ስለመዋረድ ነገር የሚችል በምድር ላይ ሰባ አመት የኖረ ከሰባው አመት አርባ አመቱን በንግስና በንጉስነት ያሳለፈ በቤተ ክርስቲያናችን ደግሞ የዘመራቸው መዝሙራት የማይገቡበት እንደ ጨው በአገልግሎታችን ሁሉ ጠብ እያደረግ የምንጠቀምበት ትልቅ ንጉስ ነው ዳዊት ነ ዳዊት በጥቅሉ 150 መዝሙር ዘምሯል። ኋላ መጽሐፍ ውስጥ አጠናን ያሉ ሰዎች ተመራመርን ያሉ ሰዎች አንዳንዶቹ መዝሙሮች በዳዊት ስም የሚጠሩ እንጂ ናቁት በዳዊት መዝሙር ነው። በአርባ በሰማንያ ቀናችን ክርስትና ስንነሳም የምን

ባለቤት ቅዱስ ዳዊት አባቶቻችን ይህ ዳዊት መዝሙር በውስጡ

ቅድም እንዳልኳችሁ እንዲያው እኔ ገንዘቤ መቅኖ አጣ፣ ትዳሬ መቅኖ አጣ፣ ፍቅር አጣው፣ ሰላም አጣው፣ እሰራለሁ፣ አይጠራቀምልኝም፣ ስይዘው እያመለጠ ስሰበስበው፣ እየተበተነ ገንዘቤ ተነነ በነነ እያላችሁ የምትጨነቁ ሰዎች፣ ትዳራችሁ ውስጥ ሰላም ያጣችሁ ሰዎች መደማመጥ የተሳናቸው ባልና ሚስቶች፣ አሰሪና ሰራተኞች፣ ብቻ በየመስኩ በርና ግቢ የሸፈኑ ብዙ አይታል። ብዙ ችግር አለ። ይህን ለማስወገጃ ብቸኛው መንገዱ መዝሙረ ዳዊት ደና መሻቸው። ብቸኛው እንደው ዝም ብላችሁ በየአጥማቂው በየካህኑ እንደ ወንድም ሆነ የአይነ ጥላ የምንትስ ከምትሰቃ ሁሉም ራሳችን መፍትሄው እጃቸው ላይ አለ። የዳዊት መዝሙር ነው መፍትሄው። መፍትሄ ስራይ ስራይ የሚፈታ በሽታን የሚበትን፣ ችግርን የሚበትን፣ እድባን የሚያብስ፣ ቁስን የሚፈውስ፣ ስብራትን የሚጠክል፣ ውርለትን የሚሞላ ምስጋና አለበት፣ አድናቆት አለበት፣ እምነት አለበት። የሌለበት ነገር የለ መዝሙር ልመና ከፈለጋችሁ ንጹህ ልመና አለብን። ምስጋና ከፈለጋችሁ ንጹህ ምስጋና አለብን። ታሪክ ከፈለጋችሁ ንጹህ ታሪክ አለብን። መደነቅ ከፈለጋችሁ አድናቆት አለብን። የዳዊት መዝሙር መመናል የሌለው ነገር የለም። ምነው እያልኳቸዋለሁ። ስለዚህ መዝሙረ ዳዊትን ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን በአገልግሎቷ ሁሉ ጣልቃ አስገብታ ትጠቀምበታለች። ቅድም ተናግሬያለሁ፣ የማይገባበት ቦታ አለ እያቸዋለሁ ሁሉም ቦታ ይገባል ብያቸዋለሁ። ክርስትና ስንነሳ መዝሙር

መልካምናት ጠቃሚ ናት ይላል የሚገርማችሁ ፍትሐ ነገሥት በተባለው የቤተ ክርስቲያናችን የስርዓት መጽሐፍ ላይ ጥንታውያኑ የተዋሕዶ ሊቃውንት